ስሜ ሰላም እባላለሁ። ከጀሙን ነው የመጣሁት። እኔ የሆንልኝ የዛሬ 15 ቀን ነው። እዛ ጋር ነበር የተቀመጥኩት። የዛሬ ሳምንት ፈርቼ ነው የሄድኩት። እዛች ጋር ተቀምጬ ባለቀ ሰዓት ነው እና የሞት አዋጅ ከቤትሽ ተገለበጠ አልክ ባለቀ ሰዓት። ከዛ ናሜን ብዬ ሄድኩ ወደ ቤት በ24 ነበረ። ከዛም በ27 ሰኞ ዕለት ልጅ 18 ዓመቷ ነው። ስራ ቦታዋ የሆነ ወድሻለሁ ሚላት ልጅ ነበረ እና መጥቶ መጣት መጀመሪያ እዚህ ጋር መጣት ከዛን በጥፊክ መተዋት ሽጉጥ አወጣል። ሊገላት ማለት ነው። ከዛን አቀባብሉ ሊተኩስባት ሲል ፍለፊት ቡና የምታፈላ ልጃለች፣ እናት እሷ አይታ ሮጣ መጣች። እየቀረጽኩ ነው ብላ ስትል እንደታየ ሳያቅ ሽጉጡ መለሰው ና እዚህ ጋር በጣም መተዋታል። ከዛን በዛች አጋጣሚ ልጅቷን ያን ሲያስፈራራት ነዋለች። በዛች አጋጣሚ ደወለች እኔ ጋ ደግሞ ነግሬያቸው ነበር ምስክርነቱ አዋሳ ናቸው ቤተሰቦቼ። እና ከዚህ እንደወጣ ለእናቴም ደውዬ ለቶቼም ነገርኳቸው። እና ለእነሱም ቤት ጌታ ምን ነበር ያለሽ አንቺ? በቁጣ ነው ያልከኝ። እና አንቺ ከቤታችሁ የሞት አዋጅ ተገለበጠ ነው ያል። ከዛ አሜን ብዬ ሄድኩኝ። ልጆቼን ሰብስቤ ምልክት እናያለን አልኳቸው። ከዛም ፈሩ ሁሉም። እና እኔ ግን ልጆቼ ላይ አይደለም ያሰብኩት። አዋሳ እንደሚያስቸግር ወንድም አለኝ እና ለእናቴም ሲደነግጡ በቃ የሞት አዋጅ ተነስቷል የተባለ አልኳቸው። ከዛም በሶስተኛው ቀን ሰኞ 27 ነበረ፣ መድኃኒዓለም ማለት ነው። ከዛም ቆሞ ዛሬ መድኃኒዓለም ነው ደምሽን፣ አፈሳለሁ፣ እገልሻለሁ፣ አንቺ እኔ ካልሆንሽ የማንም አትሆኝም ብሎ። ገና ልጅ ናት 18 አመቷ። ከዛም ልጅቷ አይታ ሮጣ መጣ አይቻለው ስትለው ነው። በዛች አጋጣሚ እኔ ጋር ድረሽልኝ ብላ ደወለች ማለት። እኔ ደግሞ ቤት ከቦረና አንድ ልጅ መታ፣ ለእሷ እየመሰከርኩ ነበረ። የእግዚአብሔር ሰው እንዲህ እንዲህ ያለኝ አርብ እለት ብዬ እየነገርኳት ከዛም እሷ በመገረም ትልቅ ነገር እኮ ነው የተተነበየለች፣ ብላ እየሰማችን ስልኬ ይጫዋል። ስደውልልኝ ሚጣይ ቆያ አንዴ ጫወታ ያለው ስላት፣ እማ እንዳዘጊው እንዳደነግጪ ግን እንደዚህ እንደዚህ መታኝ ሽጉጥ አውጥቶ አሁንም አጠገቤ ቆሟል ብላ ስትል ድምጹን ሰማሁትና አዘጋት ስልኩ። ራይድ ጠራንና ደግሞ በጣም ዝናብ እየዘነበ ነው፣ ራይድ ሊመጣልኝ አልቻለም። ወደ ውስጥ ነበር ቤታችን። ወጥቼ ራይድ ይዤ ሄድኩኝ ሲሄድ እንደዚህ ሪሴፕሽን ላይ ቁጭ ብላለች፣ እየተንቀጠቀጠች። እሱም እንደዚህ እግሩ ላይ ተደግፎ ቁጭ ብሏል። እኔን አንድ ቀን እሷ ጋር መጥቻ አይቶኛል እና አይቶ በትንቢት ተነስቶ ሄደ ማለት ነው። እዛው አካባቢ ነው ግን ይንጎራደዳል ማለት ነው። ከዛ ይገላምጠኛል እኔንም። ከእንደገና ወደ ውስጥ ገባ። ሪሴፕሽን ጋር ቁጭ ስንል ገባ። ጅም ቤት ነው እና ጅም ቤት ውስጥ ገብቶ እኔን ነው የሚገላምጠኝ። ለምንድን ነው እናትሽን የጠራሽው? ብሎ በሪሴፕሽን ቴክስት ላከ። አይ ዝምብላ እዚህ ቸርች መታ ነው ምናምን አለችው ማለት ነው ከዛን ፈራሁት፣ እኔም ማለት ነው። ግን እግዚአብሔር አዋጅ ተገልብጧል ስላለ ያ መልእክት በውስጥ የመጣና ይዣት ለመሄድ ደግሞ እንትን ብሏል። ቤቱ ጥላ የምንሄድበት ስለሌለ ባለቤቱ ጋር ደወልን ማለት ነው። ፈራች፣ ዝና ጥሩ አይደለም የልጁ፣ ከዚህ በፊት ነብስ ገድሏል ምናምን ነገር ስለዚህ ተይ ብላ በጣም ፈራች። ለመውጣትም ፈራች፣ ትንቀጠቀጣለች። እዚህ ጋር መተዋታል፣ ይሄ የመታት አይኗ ያለቅሳል ማለት ነው። ከዛን ልጁ ስልክ ሳውራ፣ ከኋላ ይከተለኛል እኔንም ልጅቷንም። አንቆይዞች ቡና የምታፈለዋል ብትናገር የቀረችው ነገር ካለ ገልሻለሁ ብሎ እሷንም ያስፈራራል ማለት ነው። ከዛ በዚህ አጋጣሚ የጅም ቤት ባለቤቱ መጣ ማለት ነው። እሱ መጣና ፈሩ። ሁሉ እንዳታናግሩት ልጁ በጣም መጥፎ ልጅ ነው፣ ጥሩ ስም የለውም እንዳታናግሩት አሉ ሲሉ በፍጹም እናናግረዋለን። እንደበዛ ላይ እዛው ጅም ይሰራል ማለት ነው። ከዛ አንቺ አታናግሪም ሲሉኝ አይ ማናገር ፈልጋለሁ ብዬ ሄድኩኝ። ለሶስት እንዲቁጭ ብለን ልጁ በጣም ኃይለኛ ፈርተውታል። ና ካደና እኔን አቅፎኝ እሽ በቃ ይቅርታ ብሎ እዛ እኔም ልጄን ይዤ ወደ ቤት ሄድኩ። ስራውን አስቆምኳት፣ እየፎከረ ስለሆነ ኢየሱስ ጌታ ነው። ከተደቀነ ሽጉጥ ልጄ ተረፈች። ይሁን አለ። ተባረክ። እኔ የመጣሁት ከቡራዩ ነው። ስሜ ዱሬት ይበላል። ነው መጀመራ እዚህ ጋር ያቆመኝን አምላክ የኔ አባት ኢየሱስ ክርስቶስን አመስግኑ ልኝ ይላል። ከዚህ ቀጥሎ ደግሞ አባቴን ፕሮፊትን ፋሚሊውን፣ ሁሉንም አይ ላቭ ዩ ላለው አይ ላቭ ዩ እና እዚህ ቤት የተደረገልኝ በጣም ብዙ ነው። በነገራችን ላይ አማርኛ ሁለተኛ ቋንቋዬ ስለሆነ እያረማችሁኝ ሂዱ እና እኔ በቲቪ አይቼ አይደለም፣ በቲክቶክም አይቼ አይደለም፣ በምንም አይቼ አይደለም፣ እዚሁ በአካል መጥቼ ነው የነጋዴዎቹ ቀን እዚህ መጥቼ ነው ሰው ጋብዞኝ ብዞኝ የጂፒኤስ ወዳጅ ጋብዞኝ መጣውት። ለራሴ ጥቅም ለንግድ ማለት ነው ነጋዴ ነኝና ባህላዊ ልብስ ነው የሚሰራ ቡራዩ ላይ ስራ ቦታዬ፣ ከ2015 ጀምሮ በጣም ዳሜጅ እየሆነ መጣ። በጣም እዚህ ጸሎት ተደርጎልኝ ወደ ቤቴ ሄድኩት፣ የጸሎት ቀን የነጋዴዎቹ ቀን እና ከዛ ከዛ በኋላም አልተስተካከለም። ጭራሽ እየሞተ መጣ። ከዛ በራሴ ሰው ነበር እዛ ቤት የሚሰራ፣ ራሴ ወጣሁት። ራሴ ወጥቼ መስራት ጀመርኩ። ራሴ ሰርቼ መስራት በጀመርኩ ሰዓት ብዙ እዳዎች ነበሩኝ። የቤት ክራው ባለቤት እየጮኸብኝ ነበር፣ እዳ ነበር። ሁሌ ያ ሄኖክ አምላክ የፕሮፊትን እያልኩ እየጠራው እየጠራው አንድ ሳምንት እንደምንም ብዬ አሳለፍኩ። ጄኔሬተርም ነበረ፣ ሲንጀሮቹ ነበር፣ ሊሸጥ ነበር፣ ግን የዚህ ቤት አምላክ አትሸጭም ብሎኝ እንደምንም ብዬ አንድ ሳምንት የሆነ ስራ አገኘሁትና፣ ከፈልኩት ተበድሬም ጨምሬም ከፈልኩት፣ የሂዳ ያለብኝ። ከዛ ሂንቱን ሲያገኝ በቃ አምላኬ አረሳኝም አለ ብዬ የጸሎት ፕሮግራም የጸሎት ቤት ፕሮግራም ያዝኩት። እንደ አጋጣሚ ሆኖ ፕሮፊት ውጭ ሀገር ነበር። በሰባተኛ ወር በ24 ጸሎት ቤት ገባው። ከናቴ ጋር መጣውና ለፕሮፊት ነገርኩና ጸሎት፣ ሱቄ ሂዳ እንዳለብኝ በጣም እንደተመታ ነገርኩ። ከዛ ጸሎት አረገልኝ ፕሮፊት። ከጸሎት መልስ አንድ ሳምንት ሳይሞላ ሰላሳ ሺህ ቡኬ ላይ ገባ። አንድ ሳምንት ሳይሞላ ከጸሎት መልስ ማለት ነው፣ ሰላሳ ሺህ ቡኬ ላይ ገባ። አመናችሁም አላመናችሁም፣ ሰላሳ ሺህ ቡኬ ላይ ገባ። ሶስት ስራ አገኘው ሰራሁ። እሱን ይዤ መጥቼ በሳምንቱ መጥቼ የምስጋናዬ ለጂፒኤስ መሆን ያለበትን አስገብቼ ሄርክ ወደ ቤቴ። ከፖስታው መልስ ደግሞ ስለ እውነቴ ነው። አመናችሁም አላመናችሁም እግዚአብሔር ፊት ነው የምለው። በፊት 10ሺህ 5ሺህ፣ 3ሺህ አይነት ነው የሚሰፋ ልብሶቹን ማለት ነው። አሁን ግን 27ሺህ 28ሺህ፣ 25ሺህ ነው። ምንም አይነት ዝቅ ያለ የለም። ደግሞ ባለቤቴ ባንከር ነው እና ባንክ ውስጥ በጣም ዲፍሬንስ እና አክሰስ የሚባል ነገር አለ። የራሳቸው ላንጉዌጅ ነው እና ትርፍ ብር የሚመጣና የሚጠፋባቸው አለ። ባለቤቴን ግን ብዙ ጊዜ የሚይዞ የሚጠፋ ብር ነው የሚጠፋ ብር ስላቸው፣ አንድ ሺህ ሁለት ሺህ አይደለም ሰማንያ ሺህ ድረስ ጠፍቶብን ያውቃል። ሰማንያ ሺህ ድረስ ማለት ነው። በጌታ አይደለም እሱ። ከዛ አንድ ቀን አራተኛ ወር ውስጥ መጥቼ ከዚህ ኦይል ወሰድኩና ወደ ቤት የገባው እሱ ሳይኝ የሚወርድ የእጅ እሳት አለው እና ሁሌ የሚያደርገውን እሱ ላይና ቁልፉ ላይ ቀባው። ቀብቼ ዝም ብዬ አስቀመጥኩት፣ አላየም እና ብጠብቅ ዲፍሬንስ አይመጣም። ድሮ ቤታችን ውስጥ ማታ ማታ ውይይት ዲፍሬንስ ነው ስለ ዲፍሬንስ ነው የምናወራ። እና ብጠብቅ አይመጣም፣ ብጠብቅ አይመጣም። ከዛ አንድ ወር ሲቆይ ዲፍሬንስ የሚባል ነገር ጠፋ፣ ወይስ እኛ እንዳንጨነቅ ብለህ ነው የማትነግሮኝ ብዬ ሲጠይቆ ምን አድርገሽብኝ ነው? አለኝ እኔ አይደለው ነው፣ ካምላክ ነው ያደረገላ አልኩት። እና ይሄን አረገልኝ አጠራረጋለሁ። ሶስተኛ ሶስተኛ ምስክር አለኝ። የዛሬ ሶስት ሳምንት እዚህ መጥቼ ነበርና ስለ አዲሱ ቡልዲንግ ፕሮፊት ሊጀመር ነው፣ ግንባታ ፍቃድ ተሰጥቶናል፣ መጀመር አለብን፣ እዚህ መቆየት የለብን ብሎ እየተናገረ ነበር። እዚህ ጋር ሆኖ ውጭ ላይ የተቀመጥኩትና ትንሽ አሳብ አደረኩትና ላይሴንስ አለኝ ለምን አልደግፍም፣ ሰርቼ የቻልኩትንም 1200 ሲሆን ለምን አልደግፍም ብዬ ውጭ ሆኜ ቃል ገባው። 5000 ትንሽ ብር ነው 5000 ቃል ገባው። ከዛ ቃል ከገባም በኋላ ፕሮፊት እንዲህ አለ። በዚህ ሳምንት ውስጥ አያስገቡልን መጀመር አለብን። ኡፍ አልኩት፣ ምክንያቱም በዚህ ሳምንት ውስጥ አላገኝም። የተያዘ ብር አለ፣ ማቴሪያል ላይ ነው እየሰራው ነው እየሰፋው ነው ልብሶችን ሁሉ ፋይናንሱ ተከፍተዋል። ግን በዚህ ሳምንት የሚለቀቅ ብር የለኝም። በዚህ ሳምንት ማለት ሰኞ፣ ማክሰኞ። እንዲህ አልኩት፣ እግዚአብሔር ሆይ እግዚአብሔር አንተ ቃል አስገብተኛል፣ እኔ አላቅም ቃል ገብቻለሁ። እኔ ሱቄን ከፍታለሁ፣ አንተ ራስህ ሰርተህ ክፈል ነው ያልኩት። እንዲሁ ነው ያልኩት፣ እዛ ውጭ ላይ ቁጭ ብዬ። ከዛ ፕሮግራም ካለቀ በኋላ ወደ ቤት የገባሁ ሁሌ ወደ ሱቄ ሲሄድ አምላኬው እኔን ተከትሎ የሚገባ ሙሉ ነገር መጥፍነቴን የሚፈልገው ሙሉ ነገር እንዳይገባ አድርጎ ብዬ ሁሌ ሲገባ በር ላይ ኦይሉን እየረጨው ገባለሁ ከኔ ጋር ተከትሎ እንዳይገባ ሱቄ። ያን ቀን ግን እዚህ ያልኩት የደገምኩት ጌታ ሆይ ቃል ገብቻለሁ፣ ቃል እንደገባሁ ታውቃለህ። እኔ ሳይሆን አንተ ራስህ ሰርተህ ክፈለው አልኩት። ከዛ ቅዳሜ ነው ሌላ ስራለን እየሰራን እየሰራን እያለ ልክ ዘጠኝ ሰዓት ሆነ ዘጠን ሰዓት ላይ ራሱ መጣልኝ፣ አምላኬ ዘጠን ሰዓት ሲሆን፣ ዘጠን ሰዓት እስከ 12 ሰዓት ያለ መሀል ውስጥ የሆነ ሰውዬ መጣና ትኬት ቆርጫለሁ፣ ወደ ወለጋ ነው የሚሄዱና፣ ሶስት ልብስ እፈልጋለሁ፣ ባለሽበት ባለሽው ልብስ ቤት ውስጥ ባለው ልብስ ሊሰሩልኝ ትችላላችሁ? አዎ ባንድ አፍታ አዎ አለ። እኔም የሚሰፋ ልጅም አዎ አለና ተቀበል ነው ከዘጠኝ ሰዓት እስከ አስራ ሁለት ሰዓት ውስጥ አንድ ልብስ ራሱ ተሰፍቶ አያልቅም። አንችልም። ከዛ ሰራን አናቆም። ሰራንና ስለ እውነቴን ነው የምለው። ትርፍ ነጋዴዎቹ ታውቃላችሁ ትርፍ ማለት ምን እንደሆነ። ትርፍ አምስት ሺህ ብር አምስት ሺህ ነው የሰራሁት የእግዚአብሔር ሰው አምስት ሺህ ትርፍ ሰራው። በደስታ ወደ ጂፒኤስ ስላኩት ደስ ብሎኝ እና እግዚአብሔር ድንቅ ነገር አድርጎልኛል። ጌታ ይባረክ። የእግዚአብሔር ሰው አንድ ደቂቃ ብቻ ቃል እንዳታወጣልኝ ፈልጋልና፣ እዛ ስራ ቦታዬ ላይ ትልቅ መሆን እፈልጋለሁ። እዛች ቦታ ኦልሬዲ የትልቅነቱ መንገድ ይዘሸዋል። አሜን። በኢየሱስም ትልቁኝ። አሜን። ይሁን አለ።